የዜሮ 21 ቀበሌ የማህበረሰብ ክፍሎች በአስከተማ ቴክኒክና ሙያ ማሰልጠኛ ኮሌጅ የጊዜያዊ አጥር ማጠር ስራ አከናወኑ። አስከተማ የካቲት 19 ቀን 2017 ዓ ም በዋክምራ ብሔረሰብ አስተዳደር በጋዝ ጊብላ ወረዳ በአስከተማ ቴክኒክና ሙያ ማሰልጠኛ ኮሌጅ በ021 ቀበሌ የማህበረሰብ ተሳትፎ የጊዜያዊ አጥር ማጠር ስራ ተከናውኗል። በኮሌጁ ተገኝተው የስራ እንቅስቃሴውን የተመለከቱት የጋዝ ጊብላ ወረዳ ስራና ስልጠና ጽህፈት ቤት ዋና ኃላፊ ዲያቆን መለስ አድማሴ እንደተናገሩት ተቋሙ ለቀጣይ ትውልድ መሰረት በመሆኑም ትውልድን ይገነባል፣ የተማረ ኃይልን ያፈራል፣ አዳዲስ የሥራ ፈጠራዎች እንዲከናወኑበት ምቹ ሁኔታን ይፈጥራል። በመሆኑም አሁን ላይ እየተከናወነ ባለው ሥራ የቀጣዩን የወጣቶች የሥራ ዕድል ፈጠራ ያፋጥናልም ብለዋል። አመሰግናለሁኝ። ዲያቆን መለስ አድማሴ እባላለሁኝ። የጋዜ ብላ ወረዳ ሥራና ስልጠና ጽህፈት ቤት ዋና ኃላፊ ነኝ። አሁን እየተካሄደ ያለው ልማት በአስከተማ ቴክኒክና ሙያ ኮሌጅ የአጥር የማጠር ስራ ነው። ይህንን የአጥር የማጠር ስራ በማህበረሰብ ተነሳሽነት በ021 ቀበሌ አስተዳደር ስር የሚገኝ ነዋሪ ነው እያጠረ ያለው። ይሄ የአጥር መታጠሩ እንግዲህ ለኮሌጃችን በጣም ዘርፈ ብዙ ትሩፋት እና ዘርፈ ብዙ ጥቅም ያለው ነው። ይሄ የአጥር ግንባታ በተለያየ አጋጣሚ እንስሳት የመጡ የተተከሉ አትክልቶችን ና የነበሩ አትክልቶችን ጭምር የሚበሉበት በተጨማሪም ደግሞ ለድርቅ የሚጋለጡበት መንገድ ነበረ። ያንን ለማስቀረት ከማህበረሰብ ጋር በመገናኘት ኮሌጁ እንደ ኮሌጅ አክሽን ፕላን በማዘጋጀት ተቋሙ እንደ ተቋም አክሽን ፕላን በማዘጋጀት ከህብረተሰቡ ጋር የራሱ የሆነ ግንኙነት በመፍጠር አካባቢው ላይ ያለውን የበቀለ እጽዋት የተፈጥሮ እጽዋቶችን በመጠበቅ እንዲሁም ደግሞ በክረምት ወቅት የሚተከሉ እጽዋቶችን ለመጠበቅ ይሄ የአጥር ግንባታ አስፈልጓል። ከእንስሳት ንክኪና ከሰው ንክኪ ለማጽዳት ወይ ደግሞ ንጹህ ለማድረግ ነው። ይሄን ዛፍ ለመጠበቅ ያግዛን ተብሎ ይታሰባል። ማህበረሰብ የመጠበቅ የመንከባከብ ለትውልድ የማስተላለፍ ሀላፊነት ስላለባቸው ይህን አጥር ሊያጥሩ ተነስተዋል ማለት ነው ማህበረሰቡ ዲያቆን መለስ አክለውም ጽህፈት ቤቱ ከኮሌጁ ጋር በመቀናጀት ህብረተሰብ ተኮር ጠቃሚ ስራዎችን በማከናወን ተቋሙ የራሱን ሀብት የሚፈጥርበትን መንገድ ማመቻቸት አስፈላጊ በመሆኑ በቀጣይ ትኩረት ተደርጎበትም ይሰራል ነው ያሉት ይሄ ኮሌጅ ራሱን የቻለ የራሱ የሆነ ሀብት የማፍራት የውስጥ ገቢን የማሳደግ ስራዎችን የሚሰራ ከዚህ ጋር ተያይዞ አንድ የውስጥ ሀብት የሚጠበቅበት ውስጡ ያሉ እጽዋቶች ሲጠበቁ የመማር ማስተማሩ ምቹ ሲሆን እነዚህም አንዱ የገቢ ምንጭ ነው። ከዚህ ጋር ተያይዞ እንደውም በቅርብ ሰዓት በቀን 18 ካየት 18 2017 ላይ ውሃ አስገብተናል በኮሌጁ ስም ኮሌጁ የውስጥ ገቢውን የሚያሳድግበት የተለያዩ አትክልቶች የሚተክልበት የማርለብ ስራ የሚሰራበት በተጨማሪም የውስጥ ያሉ በጣም በርካታ ማሳ እሱንም ወደ ልማት ቀይሮ የውስጥ ገቢ የሚያሳድግበት እዚሁ ጋር ተያይዞም በርካታ የስራ እድል መፍጠር የሚችል እንደሆነና ኢንተርፕራይዞች ማደራጀት የሚችል መሆኑን የተገነዘመን ነው እንደ ተቋም እንደ ኮሌጁም ይህንን በኃላፊነት እየሰሩትና እየተንቀሳቀሱበት ይገኛሉ የሚል ሀሳብ አለ ኮሌጁ ከተመሰረተ ስምንት ዓመታትን በማስቆጠር መደበኛ የስልጠና ስራውን ለሰልጣኞች እየሰጠ ቢሆንም እስካሁን የግቢ አጥር አልነበረውም ያሉት ደግሞ የአስከተማ ቴክኒክና ሙያ ማሰልጠኛ ኮሌጅ ዋና ዲን አቶ ሙላታ አባው ሲሆኑ ተቋሙ ለበርካታ ወጣቶች የስራ ዕድል መፍጠሪያ እንዲሆን በታቀደው መሰረት የቀበሌውን ሕዝብ በማስተባበር ቅድሚያ የጊዜያዊ አጥር እንዲሰራ እየተደረገ መሆኑን በመግለጽ የተጀመሩ ስራዎችን አጠናክሮ በማስቀጠል የነበሩ ችግሮች እንዲቀረፉ ይደረጋልም ብለዋል። እንግዲህ አስከተማ ቴክኒክና ሙያ ኮሌጅ ትምህርት ከጀመረ ወደ ስምንት ዓመታት እያስቆጠረ ነው። ነገር ግን መደበኛ የትምህርት ስራውን ቢያስተምርም እንደዚህ የአካባቢውን የማስዋብ ስራዎች እንግዲህ መስራት አልተቻለም። ምክንያቱ ደግሞ ምንድን ነው? አካባቢው ላይ እንግዲህ እንደምታዩት ሰፊ ነው። በሰባ ነጥብ ሁለት ሄክታር መሬት ላይ ያለ ኮሌጅ ነው እና ገንዘብ መቆጣጠር አልተቻለም ማለት ነው። በየአመቱ እጽዋቶች ቢተከሉ ምንም አይነት ቀጣይነት እየኖራቸው አይደለም። ስለዚህ ምንድን ነው የምናደርገው? ከዚህ በኋላ ጊዜያዊ አጥር በማህበረሰቡ ተሳፍፎ ይህንን ለማሰራት አስበን አሁን እያሰራ ያለ ነው። ቋሚ በሆነ መንገድ ደግሞ ከምክር ቤት ጋር በመነጋገር በጀት ተይዞለት ትክክለኛው አጥር ደግሞ ዙሪያውን እየቀጠለ ነው ያለው። ስለዚህ ቀጣይ እዚህ ኮሌጅ ላይ ሰፊ የሆነ የስራ እድል ይፈጠራል ተብሎ ይታሰባል። እኛም ወደፊት ተማሪዎችን ከማስተማር በተጨማሪ ለአካባቢው ማህበረሰብ የሪሰርች እና የተለያዩ የፈጠራ ስራዎች የሚሰሩበትና እንዲሁም ምርጥ ተሞክሮ የሚቀመርበት ኮሌጅ ሆኖ አስተማሪ እንዲሆን እየሰራ እንገኛለን። በኮሌጁ የጊዜያዊ አጥር ስራ ከ1084 ሰዎች በላይ መሳተፋቸውን የገለጹት የ021 ቀበሌ አስተዳዳሪ አቶ ፀሐዩ ዘውዱ የቀበሌውን ህዝብ ከተፈጥሮ ስራ ልማት ጋር በማቀናጀት እንዲሰራ እየተደረገ ነው። በቀጣይም ይህን አይነት ተግባር ህዝቡን በማስተባበር እናስቀጥላለንም ብለዋል። በጠቅላላ ወንድ 678 ነው፣ ሴት 406 ነው ያለና ይህን ወልዋል ይይዘን በዚህ ኮሌጁ ላይ ነው እያለማን ያለነው የቀበሌውን ህዝብ በማስተባበር ስለዚህ ቀጣይነት ይሄ ኮሌጅ በተሻለ ደረጃ ተለምቶ ብዙ ስራ ወጣቶችን የስራ ፈጠራ የስራ እድል ፈጠራ ይሆናል ብለን እናስባለን። ሁላችንም እዚህ ቦታ ላይ የመጣ እንድናለማ ቀጣይነትም ያለው ነው። በቀጣይም ህዝባችን እያስተባበር ነው የበለጠ ችግኝ ተከላዎችንም ሌሎች የመሰል ስራዎችንም እናሰራለን ብለን አስበናል። ያለ ነው ነው ነው ነው ነው